በአማራ ክልል የፍትህ ስርዓቱን ለማዘመንና እየተሰሩ ያሉ የፍርድ ቤቶች የለውጥ ፍኖተ ካርታና የፍትህ ተቋማት ትራንስፎርሜሽን ትግበራ አበረታች መሆኑን በህዝብ ተወካዮች ምክር ቤት የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢዎችና አባላት ገለጹ። ቋሚ ኮሚቴው የክልሉን የፍርድ ቤቶች የለውጥ ፍኖተ ካርታና የፍትህ ተቋማት ትራንስፎርሜሽን መርሃ ግብር አተገባበርን ተመልክተዋል። ካሰው የህዝብ ተወካዮች ምክር ቤት አባላት የፍርድ ቤቶችን የለውጥ ፍኖተ ካርታና የፍትህ ተቋማት ትራንስፎርሜሽን አተገባበርን በተመለከተ አፈጻጸማቸውን ተመልክተዋል። ምልከት የተደረገባቸው የክልሉ ጠቅላይ ፍርድ ቤትና የፍትህ ቢሮ የባለፉት ጊዜያትን በፍትህ ትራንስፎርሜሽን ዙሪያ የተሰሩ ስራዎችንም አቅርበዋል። ባለፉት ጊዜያት ከጠቅላይ ፍርድ ቤት አኳያ ዲጂታላይዜሽን አሰራሮችን መዘርጋት፣ የሙግት መፍቻ መንገድን የማጠናከርና የፍትህና የዳኝነት አካላትን ጥምረት ተግባራዊ በማድረግ ፈጣንና ቀልጣፋ የዳኝነት አገልግሎት ለመስጠት እየተሰራ ስለመሆኑ የጠቅላይ ፍርድ ቤት ፕሬዝዳንት ፓርላማን ታግደው ገልጸዋል። ፍርድ ቤቱን ቀልጣፋ ሊያደርጉ የሚችሉ የሚሰጠውን አገልግሎት ጥራት ሊያሻሽሉ የሚችሉ እርምጃዎች እንግዲህ ከሀሳብ በዘለለ ተጨባጭ የሆኑ እርምጃዎች በክልሉ መንግስት፣ በምክር ቤቱም፣ በመስተዳደሩም በፍርድ ቤት ጭምር የተወሰዱ አሉ። የመጀመሪያው የክልል ፍርድ ቤቶች ማጠናከሪያ አዋጅ ቁጥር 2972017 እንዲጸድቅ ተደርጓል። ይሄ የትራንስፎርሜሽን እቅዱ አንድ አካል ነበር። ባለፉት ጊዜያት የተደረጉ የፍትህ ማሻሻያዎች በክልሉ የፍትህ ስርዓት ላይ በሚፈለገው ደረጃ ለውጥ አለማምጣታቸውን የገለጹት የፍትህ ቢሮ ኃላፊ አቶ ብርሃኑ ጎሽም ይህን ችግር ለመፍታትና የፍትህ ስርዓቱን ለማሻሻል የፍትህ ትራንስፎርሜሽን እቅድ ተዘጋጅቶ ስራዎች እየተሰሩ ስለመሆናቸው ነው ያነሱት። ሙስናን ከመከላከል አንጻርና የክስ መዝገቦችን ተገቢውን ውሳኔ እንዲያገኙ በትኩረት ሲሰራ መቆየቱንም ገልጸዋል። ወንጀል ቅጣት ከማስገባት አኳያ በጣም ሰፊ ችግር ነበር። እሱን በተደጋጋሚ ውይይት አድርገንበታል። ይህን ለማስገባት የሚያስችል ሰነድ በስልጠና ማዕከሉም ተዘጋጅቶ ከጠቅላይ ፍርድ ቤትም ከሚመለከታቸው አካል አድርጋ ተወያይተን አቅጣጫ ተቀምጠንበት ማነው አስቀምጠንበት ከወንጀል ቅጣት የሚታየውን 11.2 ሚሊዮን የወንጀል ቅጣት ለመንግስት ገቢ የተደረገበት ፍርድ ቤቶቻችንም ይህን ተገንዝበው የወንጀል ቅጣቱ ለመንግስት ገቢ እንዲደረግ እየሰሩ ነው ያለው በክልሉ የፍት ስርዓቱን ለማዘመንና የተቀላጠፈ የፍት አገልግሎት ለመስጠት የተዘጋጀው የፍት የዳኝነት ተቋማትን ትራንስፎርሜሽን እቅዱን በበላይነት የመቆጣጠርና የመከታተል ተግባራትን እያከናወነ መሆኑን የገለጹት ደግሞ የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋ ናቸው። ትራንስፎርሜሽን ኮሚቴን እንዴት እያጠናከርን ነው ብለን የሪፖርትም ድጋፍም ለማድረግ ያመች ዘንድ ፎርማል ሪፖርት እንዲመጣልን ነው ቴክኒክ ኮሚቴም ስለ አቋቋምን ያን መሰረት አድርገን እየሰራን ያለንበት ሂደት ነው። በተዋረድም ከሞላ ጎደል በተለይ ብሔረሰብ ዞኖቹ ሶስት ብሔረሰብ ዞን አለን እና የተሻለ እንቅስቃሴ ያላቸው ነው። ሌሎቹ ላይ ግን የተወሰነ ድጋፍም የሚፈልግ ለተዋረድም ግልጽነት ይዘውን መስራት ላይ የተወሰነ ውስንነት አለ። በቀጣይም እንሰራችሁ አይለም ብለን ያዝ ነው። በዚህ ተኮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ በክልሉ የፍትህ ስርዓቱን ለማዘመን እየተሰሩ ያሉ የትራንስፎርሜሽን ስራዎች አበረታች ናቸው ብለዋል። ፍትህ አካላትና እንደዚሁም ከፍርድ ቤት አፈጻጸሙን በዝርዝር ሲቀርብልን ነበረ። አፈጻጸሙ ሲቀርብ እንደተመለከት ነው በዋናነት ከሀገራዊ የመርሃ ግብሮቹ ጋራ በጣም የተጣጣመ መሆኑን ተመልክተናል። በተለይ በአደረጃጀት በአሰራር ከህግ ጋር በተገናኙ መሻሻል የሚገባቸው ጉዳዮች እንዳሉ ያሳያል። ይህንን መነሻ አድርጎ በክልሉ በሁለቱም መዋቅር በኩል የተሰሩ ስራዎች በጣም አበረታች መሆናቸውን ተመልክተናል። ህዝቡ ፍትሀዊ ተደራሽና ቀልጣፋ የሆነ የፍትህ አገልግሎት ይፈልጋል ያሉት ሰብሳቢዋ ይህንን ጥያቄ ለመፍታት እንደ ሀገር የፍትሕ ትራንስፎርሜሽንና የፍርድ ቤቶች የለውጥ ፍኖተ ካርታ ተዘጋጅቶ እየተሰራ ስለመሆኑም አመላክተዋል።